ጤና ይስጥልን። በወረዳ 13 አስተዳደር ሳምንታዊ የኮሚኒኬሽን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የወረዳ 13 ኮሚኒኬሽን ፔጆችን ሰብስክራይብ፣ ላይክና ሸር በማድረግ አገልግሎቱን ያበረታቱን። ጤና ይስጥልን በወረዳ 13 አስተዳደር የተቀናጀ የተቋማት አንድ ማዕከል አገልግሎት ተጠናክሮ መቀጠሉ ተገለጸ። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር በአገልግሎት ቀን ዘወትር ሮብና ዓርብ የተገልጋዮችን ፍላጎት ያሟላ አገልግሎት በመስጠት እርካታን ለማሳደግ በከፍተኛ ትኩረት እየሰራ ይገኛል። በዛሬው በተቀናጀ የተቋማት የአንድ ማዕከል አገልግሎት መስጫም የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ዋና ስራ አስፈጻሚ አቶ ሙልቀን ቸኮልና የአስተዳደር ተቋማት አመራሮች እንዲሁም ባለሙያዎች ተገኝተው የአገልጋዮችን ጥያቄ በመቀበል አግባብነት ያለው ምላሽ እየሰጡ እንደሆነ የወረዳው ፐብሊክ ሰርቪስና የሰው ሀብት ልማትና የኮሚኒኬሽን ጽፈት ቤት ባደረገው የአገልግሎት አሰጣጥ ቅኝት አረጋግጧል። የለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር ካቢኔ የተለያዩ ውሳኔ የሚያስፈልጋቸውን ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር የካቢኔ አባላት ውይይት አድርጉም ውሳኔ አሳልፏል። መድረኩን የመሩት የወረዳ 13 ዋና ስራ አስፈጻሚ አቶ ሙልቀን ቸኮል ውሳኔ የሚፈልጉ የተለያዩ አጀንዳዎችን ማለትም የበጀት አጠቃቀም፣ በአዲሱ የመልካም አስተዳደር ቅንጅታ አሰራር ማንዋል አተገባበር የአርሶ አደር መብት፣ ፈጠራ፣ የአገልግሎት አሰጣጥ እነዚህን አጀንዳዎች በማቅረብ በካቢኔ አባላት ጥልቅ ውይይት በማድረግ ውሳኔ አሳርፏል። በለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ጠቅላላ አመራር መደበኛ ሥራዎችን ገመገመ። በግምገማው ትኩረት የተደረገባቸው አጀንዳዎች የስራ ዕድል ፈጠራ፣ የከተማ ግብርና ስራዎች፣ የገበያ አሰባሰብ፣ የጤና መድን፣ የጸጥታ ስራዎች፣ ህገወጥ ግንባታና ወረራ፣ የኑሮ ውድነት ማረጋጋት፣ የአገልግሎት አሰጣጥ የፓርቲ ስራዎች በተመለከተም ውይይት ተደርጓል። በወረዳ 13 አስተዳደር ንግድ ጽሕፈት ቤት የንግድ ዘርፍና ማህበራት ምክር ቤት ማቋቋምና የማጠናከር ፕሮግራም የተጠናከረ የንግድ ማኅበራት ፍትሐዊ የንግድ ሥርዓትን ማስፈን ለከተማችን ሁለንተናዊ እድገት በሚል መሪ ቃል ከንግድ ማህበረሰብ ጋር ውይይት ተካሄደ። በለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ንግድ ጽሕፈት ቤት የንግድ ዘርፍና ማህበራት ምክር ቤት ማቋቋምና የማጠናከር ፕሮግራም የተጠናከረ የንግድ ማኅበራት ፍትሐዊ የንግድ ስርዓትን ማስፈን ለከተማችን ሁለንተናዊ እድገት በሚል መሪ ቃል ከንግዱ ማህበረሰብ ጋር ሰፋ ያለ ውይይት ተካሂዷል። በፕሮግራሙ ላይ የተገኙት የአዲስ አበባ የንግድና ዘርፍ ምክር ቤት ምክትል ዋና ጸሐፊ አቶ ዘካሪያስ አሰፋ እንደገለጹት የንግዱን ዘርፍ ለማሳደግና ለማጠናከር ፍትሐዊ የንግድ ስርዓትን ለማስፈን ጭምር የነጋዴ ምክር ቤት ጉባኤ መቋቋሙ አስፈላጊ ነው ብለዋል። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ንግድ ጽሕፈት ቤት ኃላፊ የሆኑት ወይዘሮ ወገነቱ ንጉሴ በበኩላቸው የተጠናከረ የንግድ ስርዓትን መገንባት ለሀገር እድገት ወሳኝ በመሆኑ የንግድ ስርዓቱን ማሻሻል ከንግዱ ማህበረሰብ የሚጠበቅ ጉዳይ ነውም ብለዋል። በለሚኩራ ክፍለ ከተማ ወረዳ 13 አስተዳደር የአንድ የማዕከል ስምሪት ተሰጠ። በወረዳው የሰላም ሰራዊት ስምሪት የዘውትር ተግባር ሲሆን፣ የተጠናከረ የአንድ ማዕከል ስምሪት የወረዳው አመራሮችና የፀጥታ ኃይሎች በተገኙበት የአንድ ማዕከል ስምሪት ተሰጥቷል። የለሚኩራ ክፍለ ከተማ ወረዳ 13 የሰላምና ጸጥታ አስተዳደር ጽፈት ቤት ኃላፊ አቶ መስፍን ዘርፉ በጸጥታ ስምሪቱ ተገኝተው የሰላም ሰራዊት አባላትን አበረታተዋል። በክረምቱ የተተከሉ ችግኞችን ተገቢውን እንክብካቤ በማድረግ የጽድቀት መጠናቸውን ማስጠበቅ እንደሚገባም ተገለጸ። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ኮሚኒኬሽን ጽፈት ቤት ባለሙያዎችና የሚዲያ ሰራዊት በክረምት የተተከሉ ችግኞችን ተገቢውን ጥበቃና እንክብካቤ በማድረግ የችግኝ ጽድቀት መጠናቸውን ለማሳደግ እንደሚሰሩ ገልጸዋል። በመርሃ ግብሩ ላይ የኮሚኒኬሽን ጽፈት ቤት ኃላፊ፣ የኮሚኒኬሽን ባለሙያና የወረዳው የሚዲያ ሰራዊት አባላት ተሳትፈዋል። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ኮሚኒኬሽን ጽፈት ቤት ኃላፊ አቶ ዘሩ መሰለ እንደገለጹት በችግኝ እንክብካቤው የአረንጓዴ አሻራ ልማት ዘርፈ ብዙ ጥቅም እያስገኘ መሆኑን ጠቁሙ ለተተከሉ ችግኞች እንክብካቤ ሊደረግላቸው እንደሚገባ ገልጿል። በለሚ ኩራ ክፍለ ከተማ ወረዳ 13 ኮሚኒኬሽን ጽህፈት ቤት ለኮሚኒኬሽን ባለሙያዎችና ለሚዲያ ሰራዊት በማህበራዊ ሚዲያ አጠቃቀም ስትራቴጂ ዙሪያው ስልጠና ተሰጠ። ለስልጠናው የመክፈቻ ንግግር ያደረጉት የጽፈት ቤት ኃላፊ የሆኑት አቶ ዘሩ መሰለ በአንደኛ ሩብ ዓመት ከአረንጓዴ አሻራ ጀምሮ በርካታ የአደባባይ በዓላትና ንቅናቄዎችን አብረን በጋራ የሰራናቸውና ውጤታማ የሆንባቸው ስራዎች ከሚዲያ ሰራዊቱ ጋር ስራዎቻችንን የተሸጠበት ስለሆነም በቀጣይም የምንሰራቸው በርካታ ተግባራት ስለሚኖሩ በንቃት መሳተፋችሁን ቀጥሉበት ብለዋል ኃላፊው። አክለውም ማህበራዊ ሚዲያ አጠቃቀም በኃላፊነት ካልሆነ ከፍተኛ ዋጋ ሊያስከፍል ስለሚችል እንደ ጥቅሙ ብዛት ጉዳቱም ከፍተኛ ስለሚሆን ስንጠቀም በጥንቃቄና በኃላፊነት በተሞላበት ቢሆን ጥሩ ነው ብለዋል። በለሚ ኩራ ክፍል ከተማ ወረዳ 13 አስተዳደር የ120 ቀን ሰው ተኮር ተግባራት የሆነውን የልማት ትሩፋት ስራዎች የወረዳው ኮር አመራሮች በተገኙበት የሌማት ትሩፋት ተግባራት ተጠናክሮ ቀጥሏል። የሌማት ትሩፋት ተግባራትን ማጠናከር ለሀገር እድገት ጉልህ ሚና እንዳለው በመረዳትና የዜጎችንም የምግብ ዋስትናን ለማረጋጋት ዘርፈ ብዙ ተግባራትን እያከናወነ የሚገኘው አስተዳደሩ ነዋሪዎችን የከተማ ግብርና ምርቶችን ሊያስፋፋ የሚችል ስራዎችን በመስራት የሌማት ትሩፋት ስራዎች በማስፋፋት የምግብ ዋስትናን ለማረጋገጥና የመቶ ሀያ ቀናት የንቅናቄ ተግባራትን በውጤት ለመፈጸም በትጋትና በፍጥነት መስራት አለብን በማለት ገልጸዋል። በሳምንታዊ የቅዳሜና እሁድ ገበያ የተለያዩ ምርቶች በተመጣጣኝ ዋጋ እየተሸጡ ይገኛሉ። በለሚኩራ ክፍለ ከተማ ወረዳ 13 አስተዳደር የህብረተሰቡን የኑሮ ውድነት ጫና ለመቀነስ ልዩ ትኩረት ሰጥቶ እየተሰራባቸው ካሉ ጉዳዮች አንዱ የቅዳሜና ሁድ ገበያ ዕለቱን ጠብቆ እንደቀጠለ ነው። በወረዳው የተከፈቱት የቅዳሜና ሁድ ገበያዎች ጥራቱን በጠበቀና በተቀላጠፈ መልኩ ለተጠቃሚው የተለያዩ የአትክልትና ፍራፍሬ ምርቶችን በማቅረብ እየተሸጡም ይገኛሉ። በወረዳው ላይ የተከፈቱት የሰንበት ገበያዎች ህብረተሰቡን ያማከሉ ቦታዎች ላይ መሆናቸውም ተገልጿል የቅዳሜና እሁድ ገበያ አሁን ያለውን የዋጋ ንረት ለማረጋጋትና በተለይም ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ያለባቸውን የኑሮ ጫና በመቀነስ ረገድ ጉልህ ሚና እየተወጣ እንደሚገኝም ተገልጿል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር አፈጉባኤና ወጣቶችና ስፖርት ጽህፈት ቤት በጋራ በመሆን የማስ ስፖርት እንቅስቃሴ ተካሂዷል። ሀያኛውን የብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ የአካል ብቃት እንቅስቃሴና የስፖርታዊ ሁነቶች ህብረ ብሔራዊ አንድነቶችን ይበልጥ እያጎለበትን ጤናችንን መጠበቅ እንዳለበት ተገለጸ። የወረዳው አፈ ጉባኤ አቶ አበበ ነጋም የህብረ ብሔራዊ አንድነት እውን እንዲሆን ጥረት የምናደርግና የምንሰራ ሊሆን ይገባልም ብለዋል። በፕሮግራሙ ላይ የወረዳው ኮር አስተባባሪ አመራሮች፣ የወረዳው አመራሮች፣ የቲኳንዶ ቡድኖችና የአካባቢው ነዋሪዎች ተገኝተውበታል። ተመልካቾቻችን ሳምንቱን በኮሚኒኬሽን የተሰኘው የወረዳ 13 ኮሚኒኬሽን ጽህፈት ቤት ሳምንታዊ ዜናዎች እነዚህን ይመስሉ ነበር። በሌላ ዜናዎች እስከምንገናኝ ጤና ይስጥልኝ።